አሬ እሷ አስኩት ቢወራ እራሱ አያልቅም። ወይ ጉድ ወይ ጉድ የዘንድሮ ሰው ዴ። ቆይ ሄርሜላ ምትባለውስ እሱም ያውናት? በክ ጭ እንግዲህ አንችም አታብዥ። ምንክ ደግሞ ሁሉንም መጥፎ ናቸው ካልሽ ማነው ጥሩ? ምናልባት እኔ ተመሴ ያለሽ አልቀረብሽም። የለግጀሬን ያለችው ለምን ፈለከት? ናፍቃኝ ናፍቃኝ ናፍቃኝ። ቆይ እንዴት ናፈቀች እንደዚህ? እሱ ደግሞ ምን ማለት ነው? በአክሺያው ላታ ዝግኝና ንገሪኝ፣ አለበለዚያ ያቀናብርሻለሽ። ማን ነው የምታቀናብረው? ሙዚቃ አንቺ ነዋ። ታዲያ ሌላ ማን አቀናብረው ይሆንሽ? ቦቦታ መስ ምን ማለት ነው? እሱ ደግሞ ጄሪን ጠይቅ፣ ትነግርሻለች። ባኮር አታብዛ። ለማንኛውም እዛ ጋር ናት። ራስን እንጠብቅ። እንደ ወደድሽኝ እንዴ? ማኔ? አዎ አንቺ ነኝ። ሲያምር ይቀርሽ ታዲያ። ካሉ ወደድሽኝ፣ ራስን ጠብቅ ማለቱ ለምን አስፈለገ? እንጃለ። አይ ይሄው በቴ ማፋጀቱን ቀጥሏል። ወዳኛ ልጅ መሰለኝ። አዲስ ተመዝጋቢ ነሽ? እኔ ውበቴ ኮንዶ ምድም ይሻለኝ ወ በቴ ሸጋል ወጋነቴ ኧረ ተይኝ፣ ለአገሩ እንግዳ ለለቄው ባዳ ነኝ። እንዴው ሰው በጠይቅሽ ሰው ተቀልኝሽ ማን ፈልገ ነው? አራ አንድ አለ ጀሪ የምትባል ካላባ አንዱ እሷን ፍለጋ ቁልቁለት ቦርድ ዳገት ቦታ ኮ ፈልጋ ያጣዋት አንቺው። ለመሆኑ አነጋገር እንደዚህ ነው? አይ እንኳን ሁለቱንም እዘልቅበታለሁ። የትኛውን ነው? የትኛውን የከተማው ነው የባላገሩ ነው? እስኪ በከተሜ አውራኝ። አራራራ ፋያሽ አደገኛ ሰው ናቸው ሲባሉ እሰምቻለሁ። ቢበራብኝ ነው የሚሻለው። ምንሽ ነው ያልከው? ፋያሽ ማለት ያባትሽ። እዚህ ቆቀር ቤት ለመግባት ስንት መከራ እንዳየው እኔ ነኝ የማውቀው። ልጅ ከአንቺ ጋር ተነካክች በቀይ ካርድ መባረር አልፈልግም። ለምን ትባረራል? ሁሉም ሰው እኮ አባትሽ፣ በቃ ባንቺ የመጣባቸው እንደማይታገሱ ሰምቻለሁ። ለሷ ትጨነቅ የእኔ እናት፣ ጎመን በጤና ሲባል አልሰማሽም እንዴ? ይሁንል፣ እሺ፣ ግን የምልርዳ። ቆይ ግን አይኔን ሳታይ መዋል ማትችለው ጄሪ ዛሬ እንዴት አስችሎ አጠፋች? እኮ ጄሪ ናት አይንህን ሳታይ መዋል ማትችለው? አዎ። ቆይ ቆይ፣ ለምን ገረመሽ? አይ ምንም፣ እንዲሁ ነው ። አይ እንዲሁ ክላም ሳረግሽማ፣ ያልተዋጠልሽ ነገር አለ። አራ፣ የለም። እና ሁሉም ነገር ተውጦልሻል አዎ በደንብ ተውጦልኛል። ሸጋ፣ ከተዋጣልሽ እስኪ እንደዚህ ነው በይ እና ሳይ። ጎሽ እኔ አንበሳ፣ ድሮም ሳይሽ እንደው መልካም ልብ እንዳለሽ ገምቼ ነበር። ጎበዝ በዝ። አመሰግናለሁ። አንባቢ ነገር ነህ እንዴ? እድሊ፣ ሰው አግኝተሽ አክብረሽኛል ማለት እንግዲህ። እኔ እናታ ተልፊ፣ ቁርጥሽን ወቂው፣ እስከ ሶስት ነው የተማርኩት። የምርህና? አዎ። ምነው ገረመሽ? ግን አነጋገርህ ውስጥ አንዳንድ አንድ ብስለቶችን ስላየው ከበሰልኩብሽ እንግዲህ የጎዳና ብርድና ፀሐይ ተፈራርቁብኝ እንጂ በንባብ የመጣ በስለት አይደለም። ጎዳና ስትል ይሄ ጎዳና ነው? አስፋልት ጥጉ። ባይገርምሽ ለአመታት ጎዳና ላይ ኖሬያለሁ። የምርህን ነው? ልሙትልሽ። ግን ሁኔታ እንደዛ አትመስልም። ባይገርምሽ ቆዳዬ እንደ ልቤ ሞኝ ነው። ከወራት በፊት ቢሆን ኖር ያገኘሽ ገና ስትጠጊ ነበር አመዴ ቡንም የሚልብሽ። ቀልደኛ ነገር ነው ወይ ቀል። ለማንኛውም ቦቸራ ባላለሁ እኔ እኔ ደግሞ ሄቨን ሄቨን ሄቨን። በአማርኛ የለውም እንዴ ምን ሰምሽ፣ ነው እሱን ነው እንዴ አለው፣ ካለው ገልብጭዋ። እሺ ገነት ብለጥራኝ። አሃ ሄቨን ሲገለበጥ ገነት ማለት ነው አይደል? አዎ እንደዛ ነው። ታዲያ ጀሪ ሲገለበጥ ምንድን ነው የሚሆነው? እሱን እንኳን ኢየሩሳሌምን አሳጥራሁት ነው። ለፈትንሽ ብዬ ነው እባክሽ፣ ቀለድሽ። ለማንኛውም የምትማሪበት ክፍል ድረስ መጥቼ በቆቀር ጉሮረሽ ሳለልሽ ያለበት ድረስ ነው ይብሎሻል። ባያት እሺ ነግራታለሁ። በሽ ገንዬ በቃቸው። እሺ ቻው ቦቸራ።